ሰላም፣ ጤና ይስትልን የአሻም ተከታታዮች እንደምናላችሁ። ለዛሬ ዕለተ አርብ ሰኔ 6 ቀን 2017 ዓ.ም ያዝንላችሁ የአሻም የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ የዕለቱ ተረኛ ሳላፊ ሙሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። በቅድሚያ ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። ለነዳጅ የሚደረገው ድጎማ ለማንሳት መታቀዱ ኢኮኖሚያዊ ጫና ያሳድራል ተባለ። የተባበሩት መንግስታት የኢትዮጵያን የስደተኞች አቀባበልና አያያዝ አደነቀ። ከሰባት ሺህ በላይ ህጻናት የልብ ህክምና ለማግኘት ወረፋ በመጠበቅ ላይ መሆናቸው ተገለጸ። ትራምፕ ኢራን የበለጠ አስከፊ ጥቃት ይጠብቃታል ሲሉ ዛቻ ሰነዘሩ። በህንድ የደረሰው አደጋ የቦይንግና የአየር መንገዱ የነዳጅ አሞላል ችግር ነው በሚል ተነገረ። ተመልካቾቻችን፣ አስቀድመን ያስተዋወቅናቸው ርዕሰ ጉዳዮችን ጨምሮ የቢዝነስና የስፖርት ዜናዎቻችን ሰዓታቸው ጠብቀው ወደ እናንተ የሚደርሱ ይሆናል። አብራችሁን ቆዩ። ለነዳጅ የሚደረገው ድጎማ ለማንሳት መታቀዱ ኢኮኖሚያዊ ጫና ያሳድራል ተባለ። መንግስት የነዳጅ ድጎማውን ለማንሳት እና ተጨማሪ እሴት ታክስ ለመጣል መታቀዱ የሚስተዋለውን የኑሮ ውድነት ሊያባብሰው ይችላል የሚል ሙያዊ ምልከታቸውን ያጋሩት ከአሻም ጋር ቆይታ ያደረጉት የምጣኔ ሀብት ባለሙያው መሐመድ ጋዳፊ ናቸው። የምጣኔ ሀብት ባለሙያው አክለውም መንግስትም ቢሆን ከውጭ ከሚገቡ ምርቶች የሚያገኘው ገቢ ይቀንስበታል ሲሉ ተናግረዋል። አዲስ እንግዳ ሰው ተጨማሪ አላት። በነዳጅ ላይ የተጣሉትን የኤክሳይዝ እና ተጨማሪ እሴት ታክስ ምጣኔዎች 15 ፐርሰንት በ2018 ዓመት ሙሉ ለሙሉ ተፈጻሚ ለማድረግ እቅድ ተይዘዋል። የገንዘብ ሚኒስቴር ሚኒስትር አህመድ ሺዴ ይህንን ያሉት ከቀናት በፊት በተካሄደውና የኢትዮጵያ የ2018 በጀት አመት በጀት 1.93 ትሪሊየን ብር ሆኖ እንዲጸድቅ በተነሳበትና ለዝርዝር እይታ ወደ በጀት ፕላን እና ፋይናንስ ጉዳዮች ቋሚ ኮሚቴ በተመራበት ጉባኤ ላይ ነው። አሻም ይህንን በነዳጅ ላይ የተጣለ ታክስን ተከትሎ በኢኮኖሚ ላይ የሚመጣው ለውጥ ምን ሊሆን ይችላል ስትል የምጣኔ ሀብት ባለሙያ የሆኑትን መሀመድ ጋዳፊን አነጋግራለች። እንደ እርሳቸው ገለጻ እስከዛሬ ነዳጅን ጨምሮ እንደ መድኃኒት ያሉ መሰረታዊ ግብአቶች ላይ መንግስት ድጎማ ያደርግ እንደነበረ አስታውሰው፣ ሊጣል የታሰበው የኤክሳይዝ ታክስ እና እሴት ታክስ ሙሉ ለሙሉ ተግባራዊ የሚሆን ከሆነ እና ከተጣለ በማህበረሰቡ ላይ የኑሮ ጫና እንደሚፈጥር ነው የሚያብራሩት። በተለይ በመንግስት ቁጥጥር ስር የሚመጡ እንትኑ ይሄ እቃዎች ስለሆኑ በሌላ በነጋዴ በሌላ አማራጭ የለውም። ስለዚህ ይሄ ከባድ ነው። ሁልጊዜ እየተመነ በየወሩ የሚሰጠው ጉዳይ ስለሆነ እኛ አሁን ባለንበት ችግር ላይ የበለጠ ችግር ነው የሚያመጣው። ከጂዲፒ ተነስተሽ ከሀገሪቱ መርታማነት ተነስተሽ ከሰላም እና ጸጥታ ተነስቶ ራሱ የምድር ትራንስፖርት ራሱ መጠቀም ቶ እያንዳንዱ ክፍለ ሀገር በአይሮፕላን ነው የሚከደው። እንደገና ደግሞ አይሮፕላንም ነዳጅ ሲጨምር አጠቃላይ ሰዎች ሊንቀሳቀሱበት የማይችሉበት ደረጃ ይደርሳል። የነዳጅ ዋጋ መጨመር ከውጭ የሚገቡ እቃዎችን እንዲቀንስ ያደርጋል ያሉት ባለሙያው፣ ይህም መንግስት ከቀረጥ የሚያገኘውን ገቢ እንዲቀንስ እንደሚያደርገው ገልጸዋል። ነዳጅ ለአንድ ሀገር ኢኮኖሚ ወሳኝ ነው የሚሉት መሀመድ በኢንቨስትመንት ዘርፍም በነዳጅ የሚሰሩ ማሽነሪዎች ስላሉ ተጽዕኖ ሊኖረው እንደሚችል ገልጸው ሌሎች ሊከሰቱ ይችላሉ ያሏቸውን ተግዳሮቶች ያነሳሉ እና አጠቃላይ የንግዱን ኢኮኖሚ እንደገና ደግሞ የሀገሪቱን የኢኮኖሚ እንቅስቃሴ ከጂዲፒ ተነስቶ ያለውን ነገር ሁሉ አሁን እኮ ወዳጅ አምራች እኮ ሀገሮች እኮ አንደኛው ትልቁ ትርፋቸው ስለማይገዙ እዛው አምርተው እዛ ስለሚጠቀሙ ብዙ ነገሮቻቸውን እንዲስሉ ሁሉ ነገር የእድገት መሰረት ነው ማለት ነው። የኢትዮጵያ የታክስ አከፋፈል ስርዓት ደካማ እንደሆነ ይታወቃል የሚሉት ባለሙያው ኢትዮጵያ ይህንን የታክስ ስርዓቷን እንድታሻሽል ዓለም አቀፍ አበዳሪ ተቋማት እንደሚናገሩ አንስተው ይሁን እንጂ ኢትዮጵያ የምትተገብራቸውና የምትወስዳቸው አቅጣጫዎች ያለችበትን ሁኔታ ከግምት ውስጥ ሊያስገቡ ይገባል ብለዋል። አይ ኤም ኤፍ በብድር በሚሰጥበት ጊዜ ከማህበረሰብ እንዲሰበሰብ የታክስ ስርዓቱን እንደ ፍትሃዊ አድርጎ በደንብ እንዲሰበስብ ያበረታታሉ። እዛ አሁን ወደ እነሱ ብንሄድ ወይም እንዲያደጉት ሀገሮች በማድረግ ወይም ለማደግ የሞከሩ ሰዎችን ያሉት ነገር ብንከተል ከመጀመሪያ ግን ከሰብሲስተንስ የሚባለዋል አይደለም ለምግብ ፍጆታ በላይ ለሆኑ ነገሮች ነው። እንደነዚህ ያሉ ቀረጥ መጣል ያለባቸው ወይም ታክስ የሚጣለው ማለት ነው። ዛሬ እያዳከመና ያለው ነው ዋናው ነገር፣ እንደ ልምድም የሚወሰድበት ነገር የለም። የሀገራችንን ጊዜያዊ ጉዳይ አይቶ ይሄንን በመደጎም ነው አሁን ሊስተካከል የሚገባው እንጂ የድጎማው መነሳት የለበትም። የታክሱ ደግሞ እንደ እንደ ይዘቱ ማለት ነው። እኛ ግብር አይገበር ወይም ታክስ አይጣል አደም ታክስ የሚጣልበት ምን ምን አይነት ነው ተብሎ ተለይቶ ሲደረግ ነው መልካም የሚሆነው። ይህ ተሞክሮ በሌሎች ሀገራት ላይ እንዳለ ያነሱት ባለሙያው ለኢትዮጵያ የቅርብ የሆነችውና የቀጠናዋ ሀገር ኬንያና ደቡብ አፍሪካን አንስተው የተሻለ ስራ መስራት የቻሉ የተሻለ ስራ መስራት የቻሉ ስለመሆናቸውና ይህም የሆነው አስቀድመው መፍታት ያለባቸውን የማህበረሰቡን መሰረታዊ ፍጆታ አሟልተው በመገኘታቸው ነው ሲሉ፣ ኢትዮጵያም ይህንን መከተል ይኖርባታል የሚል ምክረ ሀሳባቸውን አቅርበዋል። ብሔራዊ ጥቅምን የሚያስጠብቅ የውጭ ግንኙነት ማድረግ እንደሚገባ ተመላከተ። ብሔራዊ ጥቅማችንን ለማስጠበቅ በእውቀት ላይ የተመሰረተ የተደራጀ እና የተናበበ የውጭ ግንኙነት መስራት ያስፈልጋል ሲል የውጭ ጉዳይ ሚኒስቴር አስታውቋል። እጅግ ተለዋዋጭና ኢተገማች በሆነው ዓለም ነባራዊ ሁኔታ ብሔራዊ ጥቅምን ለማስጠበቅ በእውቀት ላይ የተመሰረተ የተደራጀና የተናበበ የውጭ ግንኙነት መስራት አስፈላጊ ነው ያሉት የውጭ ጉዳይ ሚኒስቴር ሚኒስትር ዴታ አምባሳደር ሀድራ በራ ናቸው። ሚኒስትር ዴኤታው ይህንን ያሉት የውጭ ጉዳይ ሚኒስቴርና ተጠሪ ተቋማት ከሆነው የውጭ ጉዳይ ኢንስቲትዩት ከሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ጋር በመተባበር ለወዳጅነት ቡድኖችና ለፐብሊክ ዲፕሎማሲ አባላት ለሶስት ቀናት በሚቆየው ስልጠና ላይ ነው። የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀድራ አበራ በስልጠናው መክፈቻ ላይ ንግግርም አድርገዋል። በዚህም እጅግ ተለዋዋጭና ኢተገማች በሆነው የዓለም ነባራዊ ሁኔታ ብሔራዊ ጥቅማችንን ለማስጠበቅ በእውቀት ላይ የተመሰረተ የተደራጀና የተናበበ የውጭ ግንኙነት መስራት እንደሚገባ ገልጸዋል። በውጭ ግንኙነት ዘርፍ በተለይ በኢኮኖሚ ዲፕሎማሲ አንጻር የሀገራችን ልማት እውን ለማድረግ የተከናወነው ሁሉ አቀፍ የኢኮኖሚ ማሻሻያ ለማሳካት የውጭ ቀጥታ ኢንቨስትመንት ለመሳብና ሁለንተናዊ አጋርነትን ለማሳደግ የሁሉንም ወገን ርብርብ እንደሚጠይቅ ሚኒስትር ዴታው መግለጻቸው አሻም ከውጭ ጉዳይ ሚኒስቴር ያገኘችው መረጃ ይጠቁማል። ከሰባት ሺህ በላይ ህጻናት የልብ ህክምና ለማግኘት ወረፋ በመጠበቅ ላይ መሆናቸው ተገለጸ። በኢትዮጵያ የልብ ሕክምና ለማግኘት ከ7000 በላይ ህጻናት ወረፋ በመጠባበቅ ላይ ናቸው ሲሉ የኢትዮጵያ ልብ ህሙማን ህጻናት መረጃ ማዕከል ዋና ስራ አስኪያጅ ህሩይ አሊ ለአሻም ነግረዋታል። ናትናይል በላይነህ አነጋግሯቸዋል፤ እንደሚከተለው ይቀርባል። ላለፉት 35 ዓመታት በተለይ ከህፃናት የልብ ህክምና ጋር በተያያዘ በርካታ ስራዎችን ሲሰራ የቆየው የኢትዮጵያ ልብ ሕሙማን ህጻናት መርጃ ማዕከል በ1989 ዓ ም በኢትዮጵያ ያለውን አስቸኳይ የልዩ የልብ ህክምና ፍላጎት ለመፍታት በታዋቂው ዶክተር በላይ አበጋ አስተቋቁሟል። ተቋሙ ከ2600 በላይ ህጻናትን በትብብር በውጭ ሀገር ህይወት አድን ቀዶ ጥገናዎችን ያዘጋጃል። እንደ ህንድ፣ ስፔንና እስራኤል ባሉ ሀገሮች ውስጥ ቀዶ ጥገናዎችንም አካሂዷል። የልብ ማዕከሉ ከተቋቋመበት ጊዜ ጀምሮ በሀገር ውስጥ ከአራት ሺ ለሚበልጡ ወጣት ታካሚዎች የባለሙያዎች እንክብካቤ መስጠቱን የቀጠለ ሲሆን ድርጅቱ የኢትዮጵያ የልብ ሐኪሞችና ነርሶችን በማሰልጠን የሀገር ውስጥ ተሰጥኦዎችን በማጎልበት ወደፊት ኢንቨስት ለማድረግ ማቀዱንም አስታውቋል። 66 ሚሊዮን ዶላር የሚገመት የልብ ሕክምና አገልግሎትም በነጻ ለኢትዮጵያውያን ህጻናትና ቤተሰቦቻቸው ያቀርባል። መሰል የልገሳ ስራዎችን በሚሰራበት መድረክ ላይ ከአሻም ጋር ቆይታ ያደረጉት የማዕከል ዋና ስራ አስኪያጅ ሩይ አሊ ማዕከላቸው አብዛኛው ከልብ ጋር የተያዙ ችግሮች እንደሚሰሩና በተወሰነ መልኩ ለአዋቂዎችም አገልግሎት እየሰጠ እንደሚገኝ ገልጸዋል። ለህጻናት የልብ ቀዶ ጥገና ከተሰራላቸው በኋላም በየሳምንቱና በየወሩ ክትትል እንደሚደረግላቸው ዋና ስራ አስኪያጁ አስታውቀዋል። እንግዲህ በጊዜ ገደብ ነው የምናደርገው። መጀመሪያ ምንድ ነው ኦፕራሲዮን አድርገው ከዚህ ቤት፣ ከዚህ ዲስቻርጅ ከተደረጉ በኋላ ለሳምንት ይቀጠራሉ፣ ለ15 ቀን፣ ለወር እየተባለ በየቀጠሯቸው እየተቀየረላቸው የጤናቸው ሁኔታቸው እየታየ ማለት ነው። ሶ በአብዛኛው ምንድ ነው ሁሉም ለጥቃቅኑም እዚህ እንዲመጣ አይፈለግም። ከአዲስ አበባ ያለው ሰው ሊመጣ ይችላል፣ ግን ከሁሉም የሀገሪቷ ክፍል ነው የሚመጣውና ለአካባቢያቸው ካርዲዮሎጂስት ካለና መጀመሪያ ያንን ህመም አይደንቲፋይ አድርጎ ዶክመንቶችን እኛ ምንፈልጋቸውን ለመቀበል የምንፈልጋቸውን የሕክምና ድርጎት አደራጅቶ የላከ ባለሙያ ክትትሉን ማድረግ ይችላል። ምክንያቱም እኛም ከዚህ ሲወጣ የነበረውን የሕክምና የተደረገለትን ሕክምና አሁን ያለበትን ስታትስ ጽፈን ወደ መጣበት እንልካለን። ያም ሆኖ ግን በመጡ ጊዜ ደግሞ እኛ አገልግሎቱን በነፃ እንሰጣለን ማለት ነው ድህረም ቀድመም ኦፕራሲዮን ክትትል እናደርጋለን ማለት ነው። ህሩይ ማዕከሉ ከህብረተሰቡ ጋር ስለ ህጻናት የልብ ሕክምና ግንዛቤ ለመፍጠር የማህበራዊ ሚዲያን ጨምሮ የተለያዩ አማራጮችን በመጠቀም ወደ ህብረተሰቡ ተደራሽ ለመሆን እየጣረ እንገኛለን ብለዋል። ማዕከሉ አገልግሎቶችን ለማሻሻል ከሌሎች የጤና አጠባበቅ ድርጅቶች ጋር በምን መልኩ ትብብር ያደርጋል በሚል ከአሻም ለቀረበላቸው ጥያቄ ከሀገር ውስጥም ሆነ ከሀገር ውጭ ካሉ ተቋማት ጋር የተለያዩ አይነት የልምድ ልውውጥ እንደሚደረግ ጠቁመዋል። እንግዲህ ውጭ አገር ያለውን ያው እንዳልኩ የባለሙያዎች ወደዚህ እንዲመጡ እናደርጋለን። የእውቀት ሽግግር፣ የክህሎት ሽግግር አለ። የእኛ ሐኪሞች እንዲሄዱ እናደርጋለን። የተለያዩ ጥናቶችን በጋራ እንዲያደርጉ እናደርጋለን። አገር ውስጥ ካለው ጋር ደግሞ እ ከልብ ጋር የሚሰሩ የዩኒቨርሲቲ የህክምና ተቋሞች ጋር የመግባቢያ ሰነድ በመፈራረም የእኛ ባለሙያዎች ሄዶ እዛ አገልግሎት እንዲሰጡ እናደርጋለን። የእነሱ ባለሙያዎች ደግሞ እዚህ መጥተው በአጭርም በረጅም ጊዜ ትሬኒንግ እንዲወስዱ እናደርጋለን። ከአንዳንድ ዩኒቨርሲቲዎች ጋር ደግሞ የፌሎሺፕ ፕሮግራሞቻቸው እዚህ እንዲደረግ በመፍቀድ እዚህ ነው ብዙ ትሬኒንግ የሚደረገው ማለት ነው። ማዕከሉ አብዛኛውን ገንዘብ የሚሰበስበው ከማህበረሰቡ እንደሆኑ የጠቀሙት ሪ ኢትዮ ቴሌኮምን ለማዕከሉ የአየር ሰዓት በመስጠት እየተባበረ ቢገኝም ሌሎች አጋሮች በተለይም የብሮድካስት ሚዲያዎች የማዕከሉን ማስታወቂያዎች በነጻ በመስራት እንዲተባበሩ ጠይቀዋል። የልብ ሕክምና ስፔሻሊስት ዶክተሮችን ከማሰልጠንና ከማብቃት አንጻር በህግ የሀገሪቱ ዩኒቨርሲቲዎች ኃላፊነት መሆኑን ያነሱት ሪ ጥረቶቻቸውን ግን በተለያየ መልኩ እንደሚደግፉ አስታውቀዋል። በኢትዮጵያ የህጻናት የልብ ሕክምና ለማሻሻል የማዕከሉ የረጅም ጊዜ ግቦች ውስጥ አብዛኛውን እያሳካን ብንገኝም በመጣንበት ጊዜያት ውስጥ ትልቅ ፈተና የነበረብን ተግዳሮት የሰው ኃይል ልማቱ እንደነበር እና አንዳንድ ሀገራትም የሰልጣኝ ቅበላ ላይ ገደብ በማበጀታቸው መሰል ስልጠናዎችን በሀገራችን መስጠት እንደሚጠበቅ ስራ አስኪያጁ አክለዋል። ስራ አስኪያጁ አሁንም በማዕከሉ ለመታከም ከሰባት ሺህ የሚልቁ ታካሚዎች ወረፋ እየተጠባበቁ እንደሚገኙ ተናግረዋል። ታሳቢ ላይ የሚገኙ ከሆነ እኛ ቅድሚያ ልንሰጣቸው እንችለን። ወረፋቸው እንትን ባይሆን በወረፋ ደረጃ ከጠይቀኝ ከሰባት ሺህ በላይ አሁንም እየጠበቁ ነው የሚገኙት። ምክንያቱ ምንድን ነው? እኛ ከስር ከስር እንሰራለን። የምንችለውን አቅም በፈቀደ መልኩ አዳዲስ ኒው ሪፈራል ደግሞ ይመጣል። ሶ ከአብዛኛዎቹ ሪሰንት ቢሆኑም እኛ ጋር አሁን ባለው ጥናት ከሶስት እስከ ሶስት አመት ተኩል ድረስ ወረፋ ይጠብቃሉ። ሶ ይሄ በአመት የምንቀበለው ራሱ አንድ ሺ 350 አካባቢ ያለውን ብታሰላው እሱ ወደ አራት ሺ አካባቢ ይሆናል ማለት ነው። ለላስቱ የርስ የመጣው እንደማለት ነው ርስ አዎ አንድ ሰው ወረፋ እስከሚደርሰው ድረስ ቅድም ባልኩ የጤናው ኮንዲሽን በጣም አስጊ ሆኖ ሐኪሞቹ በሚያደርጉት አሳሰመንት አይሄ ቅድሚያ የሰጠው ካላሉ በስተቀር ወረፋ መጠበቅ ግዴታ ስለሆነ ማለት ነው። ሙሉን ማዳረስ ስለማንችል አገሪቷ ላይ ያለውን ዲማንድና ሳፕላይ በጣም የጣም የተራራቀ ጋብ ያለው በመሆኑ ማለት ነው። ማዕከሉ ለልብ ህክምና የሚረዱ የጤና ቁሳቁሶችን በቀላሉ እንዲያገኝ ከማድረግ አንጻር ከመንግስትስ ምን ይጠበቃል? በሚል ከአሻም ለተነሳላቸው ጥያቄ ሩይ መንግስት መሰል ቁሳቁሶችን ከቀረጥ ነጻ እንድናስገባ እንዲፈቅድልን ሲሉ ጠይቀዋል። እንግዲህ ከመንግስት በዚህ አጋጣሚ ምለው ስፔሲፊካሊ ገንዘብ እና ኢኮኖሚ ሚኒስቴርን ከቀረጥ ነፃ እንድናስገባ ነው። በእርዳታ የምናገኛቸውን ነገሮች ከቀረጥ ነፃ እንድናስገባ እንዲፈቀድል ነው። ፈቃዱ ተነፍጎን አይደለም፣ ግን ረጅም ፕሮሰስ አለ፣ ሂደት አለ። በሂደቱ ደግሞ እቃዎች ይዘገዩብናል እና እነዚህ ነገሮች ላይ ማስተካከያ እንዲደረግልን ጉምሩክ ላይ በጣም ብዙ ክፍያዎች አሉና እነዚህ ነገሮች እንዲቀሩ ነው። ኢትዮጵያን ኤርላይንስ ለረጅም ጊዜ ሲያግዘን የኖረን ነው። እነዚህም ፕሮሰሶች ከቀረጥ ነፃ ፕሮሰስ ከምናገኝ ደረስ ደግሞ ስቶሬጅ ደግሞ ኢትዮጵያን ኤርላይንስ ካርጎ ላይ በጣም ብዙ ገንዘብ ይመጣብናል። ሶ እነዚህን ነገሮች መፍትሄ እንፈልጋለን፣ ከልብ መፍትሄ እንፈልጋለን እነዚህ ነገሮች ላይ እና ያሉን ትልቅ ችግሮች እነዚህ ናቸው ብለን ነው የምንወስደው። እገዛ ለማድረግ ብዙ ርቀት መሄድ አያስፈልግም። የልብ ሕክምና መኖሩን እንኳን የማያውቅ አጋጥሞናል ያሉት ሩይ በእኛም በሚዲያዎችም ማህበረሰቡን ስለ ጉዳዩ ተደራሽ ከማድረግ አኳያ ክፍተት መኖሩን ማሳያ ነው ያሉ ሲሆን መንግስትም ሆነ ቀሪው ማህበረሰብ በህይወት ለመትረፍ ወረፋ ለሚጠባበቁ ህጻናት ሳይረፍድ በጊዜ እንድንደርስላቸው ሊያግዙ ይገባል። መቋጫ መልእክታቸው ሆኗል። ሐሰተኛ ሰነድ ሲያዘጋጅ ነበር ሲል ፖሊስ የጠረጠረው ግለሰብ መያዙ ተገለጸ። ሐሰተኛ ሰነድ ሲያዘጋጅ እጅ ከፍንጅ የተያዘው ግለሰብ የህትመት ስራን ለመስራት በሚያስችል የንግድ ፈቃድ ሽፋን በማድረግ በኮልፌ ቀራኒዮ ክፍለ ከተማ ወረዳ አምስት ልዩ ቦታው አየር ጤና አካባቢ በሚገኘው ህትመት ቤቱ ልዩ ልዩ ሐሰተኛ ሰነዶችን በማዘጋጀት ላይ እያለ ግንቦት ሰባት ቀን 2017 እጅ ከፈንጅ መያዙ አሻም ከአዲስ አበባ ፖሊስ ያገኘችው መረጃ ያመላክታል። ህጋዊ የህትመት ቤትን እንደ ሽፋን በመጠቀም ሀሰተኛ የትምህርት ማስረጃ፣ መታወቂያዎች፣ የአሽከርካሪ ብቃት ማረጋገጫ ፈቃድ፣ የባንክ ደብተር፣ በዋነኝነት የአዲስ አበባ የከተማ አውቶቡስ አገልግሎት ድርጅት የቤተሰብ ነጻ የትራንስፖርት አገልግሎት መታወቂያ በማዘጋጀት ለግለሰቦች ከ400 እስከ ሶስት ሺህ ብር ሲሸጥ እንደነበር በምርመራ መረጋገጡ በአዲስ አበባ ፖሊስ ጠቅላይ መምሪያ የሙስና ወንጀሎች ምርመራ ክፍል ገልጿል። ተጠርጣሪውና ግብረአበሮቹ ሐሰተኛ ሰነድ ለማዘጋጀት የሚጠቀሙባቸውን ማህተም መቅረጫ ማሽን፣ ላፕቶፕ ፕሪንተሮች እንዲሁም የተለያዩ ተቋማት ማህተሞችና ቲተሮችን የአዲስ አበባ የከተማ አውቶቡስ የቤተሰብ ነፃ ግልግሎት መታወቂያና የተለያዩ የትምህርት ማስረጃዎችን መያዙን ፖሊስ አስታውቋል። በወንጀሉ ተጠርጥሮ የተያዘው ግለሰብ ከዚህ ቀደም በአዲስ አበባ የከተማ አውቶቡስ አገልግሎት ድርጅት ሲሰራ የነበረና በሥነ ምግባር ችግር ከተቋሙ መባረሩ ፖሊስ ጨምሮ ገልጿል። በሀገራዊ ምክክር ኮሚሽኑ ሴቶች አጀንዳ በመስጠት ሂደቱ ንቁ ተሳታፊ ናቸው ተባለ። ሴቶች በተለያዩ ዘርፎች ተሳታፊ የሚሆኑበት ሁኔታን ሌሎች ባለድርሻ አካላትም አስተዋጽኦ ማድረግ እንዳለባቸው ተጠቁሟል። ብርሃን እሸቴ ሴቶች በሀገራዊ ምክክር ሂደቱን ለመሳተፍ አቅም ፍላጎትና እውቀት አላቸው ሲሉ በኢትዮጵያ ሀገራዊ ምክክር ኮሚሽን የስርዓተ ፆታና አካታችነት አስተባባሪ አበባየ ደሳለኝ ለአሻም ተናግረዋል። ኮሚሽኑ ለሴቶች ተሳትፎ የአሰራር ስርዓት መዘርጋቱን ገልጸዋል። በምክክር አጀንዳቸውን እንዲሰጡ እድል አመቻችቷልም ብለዋል። ኮሚሽኑ ሴቶች በዚህ ሂደት ውስጥ ለመሳተፍ አቅምም ፍላጎትም እውቀትም እንዳላቸው ያምናል። ስለዚህ እያንዳንዱ ሂደት ውስጥ እንዲሳተፉ ኮሚሽኑ የራሱን አሰራር ስርዓት ዘርግቷል ማለት ነው። ስለዚህ በዚህ መሰረት የተለያየ ክልል ላይ ተሳታፊዎች ሆነው እንዲሳተፉ ምክክር ውስጥ ኮሚሽኑ አብረው እየሰራ ነበር። ሴቶች አጀንዳቸውን እንዲሰጡ የተለያዩ የህብረተሰብ ክፍሎችንም በመወከል የራሳቸውን ሴቶችንም በመወከል አጀንዳቸውን ለኮሚሽኑ እንዲሰጡ አብሮ ሰጥቶ አብሮ ሰርቶ በዚሁም ይሄ ፌዴሬሽንን ከተለያዩ ክልሎች የሰበሰባቸውን አጀንዳ አስረክቧል ለኮሚሽኑ። እንዲሁም ደግሞ የተለያዩ ክልሎች ለሀገራዊ ምክክር አጀንዳ በሚሰበሰብበት ጊዜ ይሄ ሴቶች ፌዴሬሽን በዋናነት ግንባር ቀደም ሆኖ ሲሳተፍ አጀንዳ ሲሰጥ ነበረ የተለያዩ የህብረተሰብ ክፍሎችን ወክሎ። በቀጣይ ሂደቶችም እንደዚሁ ሴቶች እንዲሳተፉ ኮሚሽኑ ከፌዴሬሽኑ ጋር አብሮ እየሰራ ነው። ቀጣይነት ባለው መልኩም እንዲሳተፉ ጥሪውን ያቀርባል። አበባ ይዋክሎም የአጀንዳ ውክልና መኖር አስፈላጊ መሆን ተናግረዋል። ሴቶች ከአሁን በፊት አጀንዳ ሲሰጡ እንደነበር ገጸው ተሳታፊነታቸው ይቀጥላልም ብለዋል። በዋናነት የሀሳብ ውክልና ወይም ደግሞ የአጀንዳ ውክልና መኖር ስላለበት እያንዳንዱ ገጠርም ከተማም ያሉ ሴቶች ወይም የተለያየ መዋቅር ውስጥ ያሉ የአካል ጉዳተኛ ሴቶች፣ ነጋዴ ሴቶች፣ መምህራን ሴቶች፣ እድር ውስጥ ያሉ ዳይቨርሲቲን አኮሞዴት ሊያደረግ በሚችል መልኩ ኮሚሽኑ ከሁሉም ሴቶች አጀንዳ የማሰባሰብ ስራ ሲሰራ ቆይቷል። ይሄም ይቀጥላል። በምክክሩ ከዛ በመቀጠል ደግሞ በክልል ደረጃ እንዲሁም ደግሞ በፌዴራል ደረጃ በሚደረገው ምክክር ሴቶች በተቻለ መጠን ወደፊት እንዲወጡ አሰራር ስርዓት ተዘረጋ እና እያንዳንዱ የፓርቲሲፔሽን እርከን ላይ ሴቶች በቂ ባይባልም በአንጻራዊነት ግን በተሻለ መልኩ ሲሳተፉ ነበር የነበረው። በዚህም ሂደት ለምሳሌ በፌዴራል በዋናው ሀገራዊ ጉባኤ ከሚሳተፉ አጠቃላይ የምክክሩ ተሳታፊዎች ከ40 ፐርሰንት በላይ ሴቶች ናቸው፣ አሁን ከህብረተሰብ ክፍል የተመረጡት ማለት ነው። ኮሚሽኑ ሴቶች ሀገራዊ ጉዳዮች ላይ ምክክር እንዲያደርጉ እየሰራ ነው ሲሉ ገልጸዋል። ነገር ግን የሴቶች ተሳታፊነት በሀገራዊ ምክክር ኮሚሽኑ ብቻ ስለማይረጋገጥ ሌሎች ባለድርሻ አካላትም አስተዋጽኦ ማድረግ አለባቸው በማለት አሳስበዋል። ቀጣይም እንደዚሁ ሀሳባቸው መወከል እንዲችል በዚህ ምክክር ውስጥ ደግሞ የመጡ ሴቶች በትክክል ሀገራዊ ጉዳዮችን አንስተው መወያየት እንዲችሉ ስለ ኢትዮጵያ የጣፋንታ ከሌሎች የህብረተሰብ ክፍል አካላት ጋር በጋራ በመሆን ምክክር እንዲያደርጉ ኮሚሽኑ እየሰራ ነው ያለው ማለት ነው። ስለዚህ አትሊስት በቁጥር ምንፈልገውን ያህል እንኳን ባይሆኑ፣ ሀሳባቸው ግን ተወክሎ ወደ ኮሚሽኑ መጥቶ ምክክር ውስጥ ደግሞ የሚሳተፉ ሴቶች በዛ መልኩ ውሳኔ ሰጪ ሆኖ እንዲሳተፉ ጥረት እየተደረገ ነው። የተባበሩት መንግስታት የኢትዮጵያን የስደተኞች አቀባበልና አያያዝ አደነቀ። የኢፌዴሪ ፕሬዚዳንት ታዬ አጽቀ ሥላሴ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲን በብሔራዊ ቤተ መንግስት ተቀብለው በስደተኞች ዙሪያ አነጋግረዋል። ኮሚሽነር ፊሊፒ ግራንዲ ከውይይቱ በኋላ እንደገለጹት ኢትዮጵያ በርካታ ስደተኞችን ተቀብላ በማስተናገድ ላይ ትገኛለች ብለዋል። በአሁኑ ወቅትም ከደቡብ ሱዳን፣ ሱዳንና ከሌሎች ሀገራት ስደተኞችን እየተቀበለች መሆኑን አንስተዋል። ኢትዮጵያ ስደተኞችን ተቀብላ በማስተናገድ እያከናወነች ያለው ተግባርና ጥረት የሚደነቅ መሆኑን የገለጹት ኮሚሽነሩ ለዚህም የሚደረገው ድጋፍ እንደሚጠናከር መናገራቸው የዘገበው ኢዜአ ነው። ከዚህ በተጨማሪ ኢትዮጵያ ስደተኞችን ከመቀበልና ከማስተናገድ አንጻር እያከናወነች ያለውን መልካም ተግባር ዓለም አቀፉ ማህበረሰብ እንዲያውቀውና ድጋፍ እንዲያደርግ በትኩረት ይሰራል ብለዋል። በፕሬዝዳንት አጽቀስላሴና የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲን ያደረጉት ውይይት ፍሬያማ እንደነበር ውይይቱን የተከታተሉት የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሐሰን አስታውቀዋል። ተመልካቾቻችን ለእለቱ ያዝንላችሁ ዜናዎቻችን ከመቋጨታችን በፊት በድጋሜ ርዕሰ ጉዳዮቹን እናስታውሳችሁ። ለነዳጅ የሚደረገው ድጎማ ለማንሳት መታቀዱ ኢኮኖሚያዊ ጫና ያሳድራል ተባለ። የተባበሩት መንግስታት የኢትዮጵያን የስደተኞች አቀባበልና አያያዝ አደነቀ። ከ7000 በላይ ህፃናት የልብ ህክምና ለማግኘት ወረፋ በመጠበቅ ላይ መሆናቸው ተገለጸ። ትራምፕ ኢራን የበለጠ አስከፊ ጥቃት ይጠብቃታል ሲሉ ዛቻ ሰነዘሩ። በህንድ የደረሰው አደጋ የቦይንግና የአየር መንገዱ የነዳጅ አሞላል ችግር ነው በሚል ተነገረ። ተመልካቾቻችን ለዕለቱ ያዝንላችሁ ዜናዎቻችን በዚሁ ተቋጭተዋል። እኔ የዕለቱ ተረኛ አሳላፊ ሙሐመድ ንጉስ አብዱ አብሬያችሁ ቆይታ አድርጌ ነበር። ተመልካቾቻችን ከዚህ ቀደም ያመለጧችሁ ወቅታዊ ፕሮግራሞቻችን እንዲሁም ደግሞ ዜናዎቻችን በተለያዩ ማህበራዊ ትስስር ገጾቻችን ማለትም በቴሌግራም፣ በፌስቡክ፣ በዩቲዩብ እና በቲክቶክ መከታተል እንደምትችሉ በዚሁ አጋጣሚ መጠቆም እንወዳለን። አሻም ለሁላችን!